ስራ ከሆነ ስራ ካልሆነ፣ እኔ አልወድም አልፈልግም። ጸጉሯን ወጭ ገብ መጣ ደስ ይለኛል። አብሽር አብሽር አብሽር፣ እኛ እናውራ ብዙ ስላለ። አዎ ዛሬ ዛሬ ሰላም አለ፣ ግን እጅ ሰላም ሰላም ተበብሏል። ትላንት ሀያ ስልኮስ ፈታ ፈታ የአሁኑ እንደውም እንቅስቃሴው ደስ ይላል። ሞቅ ሞቅ እያለ ነው። እይታ እራሱ አጀማመሩ ደስ ይላል። ዛሬ አጀማመሩ ደስ ይላል ሲለኝ እይታ ታወራለች።

ካራክተሩን አንድ ነገር ነገራችሁ አንድ ነገር ነገራችሁ። ሃናን ቆይና እዚህ ዝግጅት ላይ ስለወታችሁ እከሌ እንዲሰደባት እከሌ እንዲሰደበችሁ እንዳትሉ። እነሱ ተነጋግረው አስበውበት አይተውት ነው የሚነቀቁ የሚሰሩት ሁሉን ነገር ነው። አሁን ተደሰቱ እንጂ ምንም ኮሽታ የለም። አሁን ሰላም ነን እናንተ

ኢትዮጵያ መሄድ ፈልጌ ናፍቆኝ ማለት ነው ግን አልሟላ ብሎ ብቻ

ሚኮን የልደት እንኳን አደረሰ ሲሉ እናንተ እናንተ ማን ነው? ሀይሚ ባለፈው ከብሩኬ ጋር የጣፈታችሁ ለልጁ እሱ ደግሞ ተማርቲ ይቅርታ ተባባሉ እያለ ነው፣ እየለመነ ነው

አንቺ እንዴት ነሽ? ደህና ነሽ? እንደው ደህና ነሽ? እንደው ልጆች እሷ እንደው ቤተሰብ ሁሉም ደህና ነው? ሁሉ ደህና ነው? አንቺ ደህና ነሽ? ሁሉ ነገር ሰላም ነው? ስራ ሰላም ነው? ሁሉ ነገር ሰላም ነው? ደህና ናቸው፣ ደህና ናቸው። አንቺ እንዴት ነሽ? ደህና ነን።